በወይዘሮ ሜላት ሀብትና ንብረት የሚቀኑት ወይዘሮ ባዩሽ እንዴት አድርገው እርግብን ልጅ አስመስለው ንብረታቸውን መንጠቅ እንደሚፈልጉ ሲያወጡ ሲያወርዱ ሰንብተዋል። ምንም እንኳን የዲኤንኤ ምርመራ ይደረግ ቢባልም ወይዘሮ ባዮሽ ግን የተማመኑበት ስላላቸው እንዲደረግ እንደውም ግፊታቸው በከፍተኛ ሁኔታ ጨምሯል። በዚህ ሁኔታ ሳይታሰብ ከውጭ ሀገር የነሃና አባት ተከስቷል። የነሃና አባትም እንዳያት ነበረ ልጄ ነሽ በማለት አቅፎ የሳማትና ፍቅር የሰጣት ለእርግብ ግን ከፍተኛ የሆነ ድንጋጤን ፈጥሮባታል። እንደውም ልጄ ሀና ናት እንጂ እርግብ አትመስለኝም በማለት ለወይዘሮ ሜላትም በእርግጠኛ ሀና ልጃቸው እንደሆነች ለወይዘሮ ሜላት ነግረዋታል። ወይዘሮ ሜላት ግን ሀና ሀብት ንብረቴን በመፈለግ የፈጠረችው ተንኮል እንጂ በትክክልም ሀና የኔ ልጅ አይደለችም ልጄ እርግብ እንጂ ሀናን አላውቃትም በማለት አሁን በክርክር ላይ ናቸው አቶ መስፍኔ ግን ልጃቸው ሀና እንደሆነች ውስጣቸው ስለነገራቸው ምን ችግር አለው ታዲያ በምርመራ ይረጋገጣል በማለት አሁንም መመርመር እንዳለባቸው አበክረው ተናግረዋል ብቻ የአቶ መስፍኔ ወደ ቤት መምጣት ነገሮች እንዲቀያየሩ አድርጓቸዋል ሰላም ጤና ይስጥልን ውድ የቻናል ቤተሰቦች እንደምናላችሁ፣ በያላችሁበት ባለም ዳርቻ ሰላማችሁ ይብዛ እያልኩኝ ኖላዊ ክፍል አርባ አራት ካየናቸው ውስጥ አጠር አድርጌ ለማቅረብ ሞክራለሁኝ። እንግዲህ እርግብ እና ባዩሽ በተመካከሩት መሰረት የወይዘሮ ሜላት የጓደኛዋን ንብረት እንዴት አድርጋ የግሏ ማድረግ እንደምትፈልግ እያወጣችና ና እያወረደች ነው። በዶክተሩም ተማምናለች። ምርመራው ይደረግ በማለት በግፊት ላይ ናት። ነገር ግን ወይዘሮ ሜላት እርግበት ልጇ አድርጋ ሃናን እንዳጭበርባሪ ንብረታቸውን ስለፈለገች እንደዚህ አይነት ነገር እንደፈጠረች አድርገው እንዲያስቡ አድርጓቸዋል። ታዲያ ወይዘሮ ሜላት ሃናን ፊት እንደነፈጓት የተመለከቱት ወይዘሮ ባዩሽም የልብ ልብ ተሰምቷቸዋል። ያሰብኩት ተሳክቶልኛል፣ በቃ እኔም ይህን ነበር የምፈልገው፣ እዚህ ልክ ካመንሽልኝ ምን ፈልጋለሁ እያሉ ይገኛሉ። የዲኤንኤ ምርመራ እርግብን ቢያስፈራትም ወይዘሮ ባዩሽ ግን የተማመኑበት ነገር አለ ብቻ እስካሁን ምርመራው መደረጉ ላንችም ቢሆን ጥሩ ነው በማለት ምርመራው እንዲደረግ ወይዘሮ ሜላትንም እያበረታቷት ይገኛሉ የወይዘሮ ሜላት ልጆችም ሀናን እጅግ አድርገው ይወዷታል ምንም እንኳን ደሟን ታድጋ ህይወቷን እያተረፈቻት ብትሆንም ሀና ሙሉ በሙሉ ታሪኳን እርግብ እንደዘረፈቻትና የጠፋችው ሀሴት እሷ እንደሆነች ከነገረቻቸው በኋላ ምርመራ እንዲያደርጉ ግፊት እያደረጉ ይገኛሉ። ታዲያ ወይዘሮ ሜላትም ምንም እንኳን ደስተኛ ባይሆንም የልጆቻቸውን ፍቃድ ለማድረስ ሲሉ በጉዳዩ ተስማምተዋል። ታዲያ ምርመራውን ሊያደርጉም ተቀጣጥረው ሲያበቁ ሀና አባቷ ስለታመመባት ሆስፒታል ነበር ያሳለፈችው። ይሄ ነገር በትክክልም እያጭበረበረቻቸው እንደሆነና አውቃ፣ እንዲስተጓጎል እንዳደረገች በንዴትና በቁጣ ይናገራሉ። ታዲያ የስራ ቦታዬ ብላ ወደነ ወይዘሮ ሜላት ቤት ስትመለስ የጠበቃት ነገር ነበረ። አውቀሽ ያጭበረበርሽ እንደሆነ ተረድቻለሁ። ይኸው እውነታ ቢኖርሽ ኑሮ በቀጠሮ ሰዓትሽ ባላሳለፍሽ ነበረ። ከዚህ በኋላ ልጅ ነኝ እያልሽ የምትፈጥሪውን ትርክት ልታቆሚ ይገባል። ከልጆቼ ጋርም ሰላም ነሳሽኝ፣ በማለት ይጮሆባታል። አንዬም ስላረፈደችበት እና የቀጠሮ ሰዓቱን ስላሳለፈችበት ጉዳይ ለማስረዳት ብትሞክርም ወይዘሮ ሜላት ግን መስሚያ ይጥጥ ነው ያሉ ይመስላሉ። ብቻ ምን እንደጋረደባቸው ባይታወቅም ሙሉ በሙሉ እርግብን ልጅ ሀናን አጭበርባሪ አድርገው ተቀብለዋታል። እንግዲህ ቤተሰቡ በዚህ ትርምስምስ ሆኖ ሳለ ነው አባት ሳይታሰብ ከውጭ ሀገር ከተፍ ያለው። ታዲያ መምጣቱ ሁሉንም ቤተሰብ ሰርፕራይዝ አድርጎታል። ልጆች እንዴት መጣህ እያሉ በጥያቄ ቢያጣድፉትም በተፈጠረው ችግር ከጎናቸው ሊሆን እንደመጣም ይናገራል። ወይዘሮ ሜላትም እንዴት ሳትነግረኝ በዚህ ልክ ታስደነግጠኛለህ? የኔ መምጣት ምን ሊገርምሽ ይችላል? እንደዚህ ስትቸገሪ ከጎንሽ ልቆም ይገባል በማለት ማለትም እየነገሯቸው ይገኛሉ። ታዲያ የአቶ መስፍኔ ወደ ቤት መከሰት ለልጆቻቸው ብስራት ቢሆንም ለእርግብ ግን ከፍተኛ የሆነ ድንጋጤን ፈጥሮባታል። ከበር እንደገቡ የተቀበለቻቸውን ሃና ልጄ በማለት ሲስማትም ተደብቃ ትመለከት ነበረ። ታዲያ የልጅና የአባት ስሜት እየተሰማቸው ሁለቱ በመገረም አባቷን ስትመለከተው ነበር። ሀንዬ ይህ ነገር በጣም አስደስቷታል። ወይዘሮ ሜላት ልጅ አይደለሽም በማለት የሚገፈጥሯት ሀና በአባቷ በኩል ግን ልጅ እንደሆነች ተቀባይነትን አግኝታለች። ልጅ ግን በመገረም ስትመለከታቸው ነበረ። ታዲያ ምንም ግር ቢልሽ ከአስራ ስድስት አመት በኋላ ነውና ያገኘሁሽ ምንም አይደንቀኝም በማለትም ሙሉ በሙሉ ተቀብለዋታል። እርግብን ግን ወዲያው እንዳዩ ነበረ ወይዘሮ ሜላት ሰራተኛ መቅጠር ትችላለች በማለት ሰራተኛቸው እንደሆነች አናገሯት። ለገንዘብ ብለሽ ያልሆነ ወንጀል ባትሰሪ ጥሩ ነው ለማንኛውም አንቺ ወጣት ነሽ ገንዘብ አጓጉቶሽ አሁን እየሄድሽበት ያለሽው መንገድ በጣም ስህተት ነው ገደል ይከትሻልም በማለት እየመከሯት ነበር እርግብም እንደማታውቅ በመሆን ስለምን እያወሩ እንደሆነ አላውቅም በማለት ሸመጠጠች አቶ መስፍኔም ህመምተኛ አባት እንዳሉች ሰምቻለሁኝ ለሳቸው ብለሽ እንደዚህ አይነት ወንጀል እንደምትሰሪም አውቃለሁ በማለት ይናገሯታል እርግብም አቶ መስፍኔ ስለምን ጉዳይ እያወሩ እንደሆነ እንዳልገባት አድርጋ ትመልሳለች። እርግብ ሀና በምናሴና በሰላም ፊት ምን ያህል ተቀባይነትና በልባቸው ውስጥ እንዳለች ጠንቅቀ የምታውቀው ከነሱ ህይወት እንዴት አድርጋ ምንጠል እንዳለባት እያወጣችና እያወረደች ነው። ታዲያ የሰላም አባትም ሆነ ሰላም ሀና ስለ ሰጠቻት ደም ሲያወሩ ስለ ሰማች ስለ ደም መስጠት ደጋግማችሁ የምታወሩት ምን አዲስ ነገር አለው? በማለት ጉዳዩን ለማቅለል እየሞከረች ነበረ። ሰላም ግን የእሷ የደም አይነት በቀላሉ ማግኘት እንደማይቻልና ደሟን ሰጥታ ህይወቷን ስለታደገቻት እያመሰገነቻትና በጣም መልካም ልጅ እንደሆነች እየገለጸችላት ነበረ። ታዲያ ደጋግማ የምትጠይቀው ጥያቄ ከኔና ከሀና ማንን ተወጃለሽ የሚለው ጥያቄዋ ነው። ከዚህ በፊትም እንደጠየቀቻት ሀናን በጣም ከልቧ እንደምትወዳት ገልጻላት ነበረ። ዛሬም ቢሆን እህትሽ ማን ቢሆን ትፈልጊያለሽ? በማለትም ጠይቃት ነበረ። ሰላምም ሀንዬ እንደሆነች ምርጫዋ ትናገራለች። በዚህ የተናደደችው እርግብም እኔንስ አትወጅኝም ማለት ነው እያለች በጥያቄ እያጣደፈቻት ነበረ። ሰላምም ምርጫሽን ተናገር ያልሽኝ በቃ ምርጬን የነገርኩሽ፣ ከዚህ በኋላ አትጨቅጭቂኝ በማለት ትታት ለመውጣት ተገዳለች። ሀና ከቁም ሳጥን እቃ ፍለጋ ላይ ናት። ድንገት የተከሰተችባት እርግብም ታስደነግጣታለች። አንቺ ይሄ ሌባ መልሽ አልተወሽም ማለት ነው፣ ምን እያደረግሽ ነው? በማለት ሀናን ታስደነግጣታለች። ሀናም የደነገጠችው ድንገት ስለገባችባት እንጂ ንጽሕናዋን ስለምታውቅ በራስ መተማመን ነበረ ስታናግራት የነበረው። እሷም ይህንን ከሆነ የፈለግሽው ይሄ ታሪክ የኔ ነው በማለት በምን አይነት ሁኔታ እንደወሰደችው ባይታወቅም መስቀልና ፎቶግራፏን ታሳያታለች። ይህ እኮ የኔ ታሪክ እንጂ ያንቺ ታሪክ አይደለም አለቻት። ሞኝኖሽ ወይ ታሪኬን ካልሆነ ቦታ የማስቀምጠው እርግብም የያዘችው ፎቶግራፍና መስቀሉ የእሷ እንደሆነ ትክዳታለች ለሀና። ሀናም አፍሽ ሐሰት ቢናገርም እውነታውን ግን ልብሽ አውቀዋል። አሁን ይህንን ብታደርጌ ነገ በምርመራ ይረጋገጣል በማለት ሀና በራስ መተማመን እየመለሰችላት ነበረ። ዘሮ ሜላትን በሀና ላይ ፊታቸውን ካዞሩ ዋል አደር ብለዋል። በተለይ አሁንማ ቤት እያስተካከለች ለምን ወደ ቤትሽ አትሄጅም? እስካሁን ለምን ቆየሽ? በማለት አባቷ ከአቶ መስፍኔ መካከል እየነቀፏትና እዛ መቆየት እንደሌለባት እየነገሯት ነበረ። አቶ መስፍኔም ነገ ልጅሽ ብትሆን ይቆጭሻል። ለምትናገሪው ነገር ማስተካከል አለብሽ። ወይዘሮ ሜላትም ልጃቸው እርግብ እንደሆነች እንጂ ሀና ልጃቸው እንዳልሆነች ይናገራሉ። እሺ ልጅሽ ሆና ባትገኝም ልታከብሪያት ግን ግድ ይልሻል በማለት አቶ መስፍኔ ወይዘሮ ሜላትን ተናግሯቸዋል። አቶ መስፍኔ ሁለቱንም ልጆች በመጠየቅ አንዳንድ ነገር ማወቅ ስለፈለጉ ሀናና እርግብን ቁጭ አድርገው ሲያናግሯቸው ነበረ። ትክክለኛውን ነገር ለማወቅ ይረዳቸው ዘንድ ሁለታቸውንም አንዳንድ ጥያቄዎች እየጠየቋቸው ነበረ። በተለይ ሀና ወደዛ ቤት የገባችበት ምክንያት ምን ሊሆን ይችላል? ገንዘብ ፈልገሽ ነው አይደለ? አባትሽን ለማሳከም ከዚህ መምጣት አይጠበቅብሽም ነበር፣ በማለት ጠይቀዋታል። ሀናም ልጅ ነኝ ያለችበት ምክንያት ገንዘብ ፍለጋ ሳይሆን በትክክልም ልጃቸው እንደሆነች ትናገራለች። ምርመራውን ቢሆን እውነታውን እንድታውቁ ይረዳችሁ ከሆነ እንጂ በህይወቴ ግን አንዳችም ለውጥ አያመጣም። አባቴ በጣም ጥሩ ሰውና ደግ ነው። ሰው ሁሉ ይወደዋል፣ ለሌሎችም ይተርፋል። በማለት አቶ ኖላዊን እያመሰገነች እያመሰገነችና ወደ እሳቸው መሄድ እንዳለባት በቁጣ ነበረ የተናገረቻቸው። እርግብም ስለ ሀና አባት ለመተረክ ምን ይህን ያህል ጊዜ ያስፈልጋል? በማለት በንዴት ስትንጨረጨር ነበር የተመለከትናት። እንግዲህ ኖላዊ ክፍል አርባ አራት ከተመለከትናቸው ውስጥ ዋና ዋናዎቹ እነዚህ ናቸው። በሚቀጥለው ክፍል እስከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩ